ምን እንደማትፈልገው። ዙ እስኪ፣ ለማንኛውም ሰዓትሽን አሁን፣ አይ ሰዓትሽን እይና ይሄ ማን የሚባለው ዩቲዩብ ስቱዲዮ ግቢና ሰዓትሽን ታያለሽ። ሰዓትሽ ስንት እንደሆነ አይተሽ ከዛ በኋላ አሁን በስትሪም ያርድ ግቢና እኛ ማብረን ገባብተን እናወራለን። ነገ ስንት ሰዓት አንድ ሰዓትም ቆየሽ ሁለት ሰዓትም ቆየሽ፣ ነገ የሚሰጥሽን እናየዋለን። በቃ እሺ። ዙኬራ ስትሪሙን አልወደውም ነው የሚለው አልፈልገውም ነው የሚለው እና ዙይ ይሄላስ በአንተ ተጫወትንም ለወጣ ትንሽ ስለሆነ የቀረኝ ደግሞ ያለ ሰዓት አትውጭ ብለሽኛል። እስኪ እሱ ዙኬራን እስኪ እንጠይቀው ያለ ሰዓት ቢወጣ ምን ችግር አለው በይው። እንድትነበር ያልሽኝ እ ባለፈው የ በጎ ደግሞ ሰዓት አትውጭ ነው ያልሽኝ። እንደዚህ ሁለት ሰዎች ናቸው። አውቄ ሆኖብኛል እኮ ዝኪራ አለህ። ቆይ እንዳትሄድ ቻው እያለ ነው። ቆይ እንዳትሄድ ዝኪራ፣ የሆነ ጥያቄ ጠይቅ። አሁን ለምሳሌ በጎዶሎ ሰዓት የላይቭ የላይቭ ነው የላይቭ ነው ወላ ዋናው ሰዓት ነው የላይቭ ሎ የላይ አሁን ለምሳሌ እኔ አንድ ሰዓት ከአርባ ስድስት ደቂቃ ነው የሚለው አው ቢያንስ ሁለቱም ሰዓት ወትብልውቲ ጥሩ ነው። ሁለቱም በትቦይ ስኬር አለህ። አሁን ለምሳሌ ካለሁ አለሁ በላ አንተ የተመታ ቻው ቻው እያለ ኮሎሱ ቻው እያለ ነው። ብዙ እስትሪም ያርድ ብዙ ሰዓት አይሰጥም እያለ ነው እ ብዙ ሰዓት አይሰጥም። ም አሪፍ። ለማንኛውም በኋላ ጠይቅኝ ኩላለሁ። በቃ እሺ፣ እንግዳ ስትወጣ እደውልልኝ። ቆይ ቆይልልግባላቻው። በቃ ሰውዬ፣ በቃ ደህና ሆኝ፣ በቃ በኋላ እንገናኛለን። ቻው። እሺ፣ ማማይ በጣም አመሰግነው። እሺ፣ በሽታሽን አለ ያንሳልሽ። ቻው፣ እሺ፣ እሺ፣ ቻው